ኤአይ እራሱን የቻለ የኮምፒውተር ስማርት ሚሞሪ ስኪል ዴቨሎፕ ማድረግ ያልቻለ ሰው ከጊዜ ወደ ጊዜ ከስራው አለም እየተገለለ ነው የሚሄደው። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ቴክኖሎጂ ሲመጣ የሚያቀላቸው ብዙ ነገሮች አሉ። ጊዜ ጉልበት ሳያባክኑ ቀልጣፋ አገልግሎት የሚያገኙበት ነው። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ከቅርብ ዓመታት ወዲህ በሕይወታችን ውስጥ ወሳኝ ሚና እየተጫወተ መጥቷል። ተጽኖ በተለያዩ ኢንዱስትሪዎችና ዘርፎች ላይ በብዛት እየተስተዋለ ይገኛል። የሚንበለዘቁ ሶፍትዌሮች ብዙ ጥቅሞች አላቸው። የለተለት ህይወታችንም ከመቀለም አንጻር ብዙ ጥቅሞች አላቸው። አሁን ላይ በኢኖሽን ቴክኖሎጂ ሚኒስተርም ደብሎፕ የተደረጉ ያሉ በስራ አፍሌትር ተቋማቶችም ያሉ የቴክኖሎጂ ስማርት ሮሞችን እስከ ማድረግ ድረስ ይህም ደግሞ በፊዚካሊ በተቋማት የመገኘትን ፕሮባቢሊቲ የቀነሰ ይገኛል። ስለዚህ እዛው ኢንስቱሽን ላይ ሆነው የተለያዩ አይነት ሚቲንጎችንም ሆስት ማድረግ ማድረስ ተችሏል። ይሄም ከጊዜም አንጻር ከታይም አንጻር ብዙ ነገሮችን ያቀለለ ይገኛል። በሶፍትዌሩም አንጻር እንደዚሁ ብዙ አሁን ላይ ብዙ ቴክኖሎጂ የደረሰበት ዌብሳይቶች አሉ። እነዚህም በፊት ከነበረው ሀሰሉን ቀንሷል ብዙ አሁን ላይ ያን ያህል አስቸጋሪ አይደለም ለመማር ለማወቅ አዳዲስ ነገሮችን ለክሬት ለማድረግ ብዙ ነገሮችን እያቀለለ ይገኛል ቴክኖሎጂው ዲማንድ እያደረገ ያለው ክህሎት ቴክኖሎጂው እየፈለገ ያለው የስራ ኢንቫይሮንመንት የሚመሳሰል ስኪል ዴቨሎፕ ማድረግ ያልቻለ ሰው ከጊዜ ወደ ጊዜ ከስራው አለም እየተገለለ ነው የሚሄደው። ከዚህ በኋላ ዲጂታላይዝድ የሆኑ ሲስተሞች፣ ዲጂታላይዝድ የሆኑ አሰራር ስርዓቶች እየተከተል ነው የምንሄደው። መንግስትም ወደዛ ነው የሚሄደው፣ አለም ነባራዊ ሁኔታም እሱ ነው የሚያሳየው። ይሄን የሚመጣጠን ክህሎት መገንባት ሁሉም ሰው የሚጠበቅበት ኃላፊነት ነው ማለት ነው። ኤአይ ራሱን የቻለ ስማርት የኮምፒውተር ስማርት ሜሞሪ ነው ልንል እንችላለን፣ አይምሮ ነው ልንል እንችላለን። ምክንያቱም ማሰብ ይችላል። ልክ እኛ ከነገሮች ከኤክስፒሪንሳችን መማር እንደምንችለው ከኤክስፒሪንሱ ይማራል። ቻት ከሚያደረገው ፕሮብሌም ሶልቭ ሶልቨር ነው። አናላይዘስ ፕሪዲክሽን እንችን ይሰራል። በጣም ዘርፈ ብዙ ጥቅሞች አሉት። አሁን ላይ በደንብ ኢመርጅ እያደረገ ያለ ቴክኖሎጂ ነው። ዲጂታላይዜሽንም ደግሞ ራሱን የቻለ አንዱ ቁልፍ ነው። ነገሩ ቴክኖሎጂዎች ማኑዋል የምንሰራቸው የነበረው ዲጂታል ሲቀየር በፊት ላይ ሬጅስትሬሽን ማኑዋል የነበረው አሁን በሲስተም ሲሆን፣ አፖንትመንት ማስያዝ፣ ቀጠሮ ማስያዝ የመሳሰሉት ነገሮች ዲጂታላይዜሽን የሆኑ እየመጡ ነው፣ እና ዲጂታላይዜሽንም ኤአይም ኢንቴግሬት ተደርገው የራሳቸውን ጥቅም አላቸው እና በደንብም ሰፖርት እያደረጉን ይገኛል። በሰው ሰራሽ አስተውሎት ስራን በማሻሻል ዘመናዊና የተሳለጠ አገልግሎት ለደንበኞች ለመስጠት ተገልጋዮች በርካታ አገልግሎቶችን በአንድ ቦታ እንዲያገኙ እያስቻለ መጥቷል። የተለያዩ አገልግሎቶችን ለመስጠት የሚያስችሉ የቴክኖሎጂ ውጤቶች እየበለጸጉ ተግባር ላይ እየዋሉ መጥተዋል። በኮምፒውተር ሳይንስ ነው ግራጅዌት ያደረኩት ከዲላ ዩኒቨርሲቲ እና ተማሪ ያለን የሶፍትዌር ፕሮጀክት የሰራ ነው። አንድሮይድ ላይ ነበረ። አንድሮይድ ኤአይ ቤዝድ የሆነ ኤአይ ቻትቦት ነበር። ሄልዝኬ ቻትቦት ነበር የሰራ ነው። ምንድን ነው የሚያደርገው? እሱም ሲምፕተማችንን እንጽፍለታለን፣ ታይፕ እናደርግለታለን። ትሬን ባደረግነው ሞዴል ላይ ተንተርሶ የዚህ በሽታ ምልክት ወይም ደግሞ እኔ የምነግረውን ሲምፕተም አናላይዝ በማድረግ ወደ አኩሬት ወደሆነው ትሬን በተደረገበት ወደ አንዱ ሪሌትድ የሆነውትን ሰጀስት ያደርጋል ማለት ነው። ስለዚህ የአንተ ሲምፕተሞች ምናልባት የዚህ በሽታ ምልክት ሊሆኑ ስለሚችሉ በአቅራቢያ ወዳለ ሐኪም ቤት ሄደ ትሪትመንት እንድታገኝ ወይም ደግሞ እዛው ቤታችን ሆነን ለምሳሌ እስከ ስትረስ ከሆነ ወይም ደግሞ ረፍት በቂ ረፍት እንቅልፍ ካለማግኘት ጋር ተያይዞም ከሆነ ሰጀስት ያደርገናል እንዲሁ ቤታችን ሆነም ትሪት ልናረግበት በሚችለው መንገድ ሰጀስት ያደርገናል ማለት ነው። ስለዚህ ይሄ ትናንሽ ለምንላቸው በሽታዎች ምልክቶች ወደ ሐኪም ቤት ሄዶ የወረፋ መጠበቅን አይነት ነገሮችን እንትላል እና ደግሞ ሩራል ኤሪያ ላሉት በቅርበት ሐኪም ቤትን ወይም ደግሞ የጤና ተቋማትን ማግኘት ላልቻሉት ቤታቸው ሆነው ስሜታቸው ምን እንደሆነ ማወቅ የሚችሉበትን ወይም የሚፈጥር ቻትቦት ነበር ክሬት ያደርግ ተገልጋዩ ቀልጣፋ ዘመኑን የዋጀ የቴክኖሎጂ ሲስተሞችን በመጠቀም በዋነኛነትም ኤፒአይ ሲክስ የተባለውን ቴክኖሎጂ በመጠቀም ከተቋማት ጋር ተቀናጅቶ አገልግሎቱን በአንድ መስኮት ወይም በአንድ ማዕከል እየሰጠን እንገኛለን። ይህንንም የተገልጋዩን የሚያወጣቸውን ጊዜ የሰዓት እንዲሁም የወጪውን በሚመለከት በተቀላጠፈ ሁኔታ በመሰጠት ላይ ይገኛል ማለት ነው። እንደ ከዚህም በፊቱ እንደዚህ ሰልፎች አይኖሩትም። እዚህ የመጣ ከስተመር ከታች ጀምሮ በሲስተም ነው እንግዲህ አገልግሎቱን እያገኘ ያለው ማለት ነው። አሁን ኢሚግሬሽንን ብታይ እዚህ ጋር አሁን ብዙ አገልግሎቶችን እየሰጠን እንገኛለን። ብዙ ከስተመሮች እየመጡ ነው የሚገኙት። ከስተመሮች እየተደሰቱበት ነው የሚሄዱት፣ በአገልግሎቱ በጥራቱ። እንደዚሁም ደግሞ ኦፊሰሩን በሲስተም ሬት ይደረጋል። ሪሶርስ ጊዜ፣ ጉልበት ሳያባክኑ ሳይሰላችሁም በጣም የተሳለጠ ቀልጣፋ አገልግሎት የሚያገኙበት ነው ማለት ነው። እዚህ ከመጣም በኋላ መሶብ አንድ ማዕከል አገልግሎት ላይ ከመጣም በኋላ ከብዙ ተቋማቶቹ ጋር ኢንትግሬት በመሆን ስራዎቹን እየሰራን እንገኛለን። ለምሳሌ ከኢንቨስትመንት ኮሚሽን፣ ከሞልስ እንዲሁም ደግሞ ከውጭ ጉዳይ ሚኒስቴር ጋር በኢንትግሬት በሆነ መልኩ በሲስተም ኢንትግሬት ተደርገናል። በኤፒአይ ሲክስ ኢንትግሬት ተደርገን ስራዎቹን እየሰራን እንገኛለን። ብዙ ተቋማት አሁን ላይ ኢንተግሬት እያደረጉ ነው ዲጂታሊ አፍሌተር ተቋማትም ከሆኑ ወይም ደግሞ የግል ተቋማት በአንድ ሲንግል ፕላትፎርም ወደ አንድ የመጡበት ያለ ፕላትፎርም አለ። ጂዶፕ ማለት ነው ወይም ደግሞ ጋቨርመንት ዲጂታል ኦፊስ ፕላትፎርም እንላለን አለ አንደኛ በሚኒስትር ኦፍ ኢኖቬሽን ቴክኖሎጂ ኢምፕሊመንት የተደረገ አለ። ብዙ አይነት ኢንተግሬት ሲስተሞችን ወደ ቴክኖሎጂ ተቀይረው እነዛ ሲስተሞች ሰርቪሶች በአንድ ሰርቪስ ሲንግል ፕላትፎርም ማግኘት ምንችልበት ኦፖርቹኒቲዎች ክሬት ተደርጓል። ይሄም ቅድም ለማንሳት እንደሞከርኩት የዲጂታል ስማርት ሮሞች ጋር ተያይዞ ወደ ተቋማት የሚሄደውን ፍሰት ከመቀነሱም አንጻር ጊዜም ከመቆጠቡም አንጻር አንድ ብዙ ቦታ የሚያመላልሰኝ የነበረን ጉዳይ በአንድ ሲንግል ፕላትፎርም ማግኘት በጣም አሁን ላይ ካለንበት ጊዜ አንጻር ከጊዜ አቆጣጠብም ጭምር በጣም ጥሩ ጠቀሜታዎች አሏቸው። ስለዚህ በደንብ በሰፊውም የተሰራበት ይገኛል፣ በደንብ ፎስተር እያረጉት ይገኛል ይ እንኳን የቴክኖሎጂ ውጤቶች እየበለጸጉ ተግባር ላይ ለማዋል ቢሞከርም ማህበረሰቡ ግን በታሰበው ፍጥነት ተቀብሎ ተግባር ላይ ለማዋል ችግሮች ይስተዋላሉ። አዳዲስ ነገሮች ችግር አለ ማለት መቀበል ላይ እንደ ሀገራችንም ባክግራውንዱን ከሌላ ነገር ጋር የማያያዝም ነገር አለ። ቴክኖሎጂ ሲመጣ የሚያቀላቸው ብዙ ነገሮች አሉ፣ ግን ደግሞ በተጓዳኝ ደግሞ የሚያመጣቸው ሰው በጥርጣሬ የሚያያቸው አሉ ግን ያንን ለመቅረፍ ደግሞ ሞር ህብረተሰቡ ላይ ማስተማር ያስፈልጋል። ሞር ኖሌጅን ክሬት ማድረግ ያስፈልጋል። አዲስ ነገር ሲመጣ እርግጥ ነው ያጠራጥራል፣ የተወሰነ ድረስ ተቀባይነት እስኪኖር ድረስ። ግን የሚፈታቸው ችግሮች እየታዩ ሲመጣና ያለው ጠቀሜታ ሲታወቅ፣ ሞር ወደዚያ አክሰፕት ወደ ማድረጉ እየተመጣ ነው ያለ ዌብሳይቶችን፣ ፖርታሎች ክሬት እያደረጉ አብዛኛው ሰርቪሶች ቤታችን ሆነን ማድረግ ተችሏል። አሁን ላይ ይሄ ጥቅሙ ለህብረተሰቡ ነው። እዛው ባለንበት ሆነን ጊዜና ቦታ ሳይገድበን አገልግሎቶችን ማግኘት ይችለናል። ስለዚህ ከቴክኖሎጂ አንጻር ህብረተሰቡ በደንብ መጠቀም ቢችል እና ቢቀየር አስተሳሰቡ ከቴክኖሎጂ ያለው ጥቅም ስላለው ማለት ነው። አርቲፊሻል ኢንተለጀንስ ቀስ በቀስ እየተለወጠና እየተራቀቀ ሲሄድ ሁሉንም የህይወታችንን ገጽታ የመቀየር ተጽዕኖ ሰፊ በመሆኑ ቴክኖሎጂን አውቀውና ቴክኖሎጂ በሚፈቅደው መልኩ ህግና ስርዓትን አክብሮ መገልገል ተገቢ ነው። ቴክኖሎጂ እንዳለው ጥቅም አንጻር በአግባቡ ካልተጠቀምንበት አላቸው። ለምሳሌ ኤአይን ብንወስድ፣ ኤአይ ቴክሱን ተጠቅመን ካልተጠቀምን ነው እኛ ስኪላችንን ዴቨሎፕ እናደረግበት ካልሆነ በሌላው የምንጠቀምበት ከሆነ ጉዳት አለው። ለምሳሌ ዲፕ ፌክ ማንሳት እንችላለን። ባደጉት ሀገራት ላይ ብዙ ተጽዕኖ እየፈጠረ ይገኛል። የአንድ ሰው ንግግር ክሎን አድርጎ ሙሉ ቪዥዋሊ ክሎን አድርጎ እሱ እንደተናገር አድርጎ ማስመሰል ማለት ነው። ይሄ ወደ ሀገራችን እንደዚህ አይነት ነገር የምንሰራበት ከሆነ ሰፊ ብዙ ህዝብ ያለበት ሀገር ላይ እንደዚህ አይነት ነገር ከህብረተሰብን ከህብረተሰብ ሊያጋጭ ይችላል። ስለዚህ ወደ ያልሆነ ዳይሬክሽን ሊወስደን ይችላል። ግን ኤቲክሱን ያ ኤቲክሱን ተጠብቀን ስኪላችን ዴቨሎፕ ለማድረግ ፕሮብሌም ሰልቭ ለማድረግ ብንጠቀምበት በጣም ጥሩ ጠቀሜታ አለው። ዲጂታላይዜሽን ሲመጣ እነዚህ ሁሉ ነገሮች በእጃችን በቀረቡ ቁጥር ለሌላ አተንተን የ የመጠቀሙ ምድል እየሰፋ ነው የሚመጣበት ጊዜ አለ። ስለዚህ እንዳለው ጥቅምም በአግባቡ ካልጠቀምንበት የራሱ የሆነ ጉዳቶች አሉት። ይህንንም ማዕቀፍ ለማድረግ ብዙ አሁን ላይ ዳታ ፖሊሶች የረቀቁም ይገኛሉ የወጡም ይገኛሉ። ይህንን ማዕቀፍ ለማድረግ እና ጥቅሞች እንዳሉትም ጉዳቶችም አሉት ያስባል። ግን በአግባቡ መጠቀም በአግባቡ ምንትን ማለት የእኛ ተግባር ነው የሚሆነው። ዓለም ወደ ደረሰበት የቴክኖሎጂ እውቀት ለመድረስ ያለውን የእውቀት ክፍተት ለመሙላት ለአምስት ሚሊዮን ኢትዮጵያውያን ስልጠና ተዘጋጅቶ እየተሰጠ ይገኛል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወን ልጆቻችን ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። ኤአይ ላይ አሁን አዲስ የመጣ ነው እና ኤአይ ኖቹን ዴቨሎፕ ለማድረግ ብዙ በጣም ላርጅ ማውንት ኦፍ ዳታ ይፈልጋል። የአንድ ሞዴል ትሬን ለማድረግ ላርጅ ዳታ ይፈልጋል። አንደኛ እኚህ ከስኬል ጋፑም ባሻገር እነዚህ የዳታ ምንት አለ እኛ ትሬን ስናደረግ፣ ያን የተቸገርንበት አንዱ የእኛ ቻትቦታችንን የሄልዝጌ ቻትቦትም አንዱ ችግር የነበረው ዳታ አናገኝም ነበረ። ምክንያቱም ሲምፕተሞችን በኢትዮጵያ ያሉትን እና ግሎባሊ ሲሆን አንድ ላይሆን ይችላል፣ ማሽ ላይ ያደረግልን ይችላል። ስለዚህ አንደኛው እሱ ነው። ሁለተኛ ደግሞ ስኪል ካፑ ከኮምፒውቲንግ ዲቫይሶቹ ጋር ማንጻር ኤአይ ፕሮሰስ የምናደርግበት ዲቫይሶቹን ማንጻር ክፍተት አለ። ይህንን ስኪል ካፕ ደግሞ ሪዞልቭ ለማድረግ እንደምን ለመፍታት አሁን ላይ በሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ ኢኒሺቲቭ የተነሳ 5 ሚሊዮን ኮደርስ አሁን ላይ በብዙ ኢትዮጵያኖች ወጣቶችን ወይ ደግሞ አድሬስ እያደረገ ይገኛል። እስካሁን ባለው እስከ ኦቨር 800 ሺህ በላይ ሰልጣኞች ሰርቲፋይ ማድረግ ችሏል። ይሄም በስሩ ካሉት ኤአይ ላይ ዳታ ሳይንስ እንዲሁም አንድሮይድ ዴቨሎፕመንት ላይ ፋንዳ ቤዚክ የሚባሉትን እውቀቶች ያስጨበጠ ነው የሚገኘው። ስለዚህ ይህን ስኪል ካፕ ከመፍታትም አንጻር የራሱን ትልቅ ሚና እየተጫወተ ነው የሚገኙ። ስለዚህ እንደተባለውም ይህን ስኪል ካፕ ለመፍታት ሰው ራሳችን ላይ ፐርሰናል ዴቨሎፕመንት በደንብ መስራት አለብን። አሁን ላይ ቴክኖሎጂ በደንብ እጃችን ላይ ደርሷል። ስለዚህ ቴክኖሎጂን ተጠቅመን ራሳችንን ማዳበር በደንብ ማሳደግ አለብን። ጥሩ ስልጠና ከሚሰጡና ስመጥር ከሆኑ ተቋማት አንዱ በሆኑ በኦዳስቲ የተዘጋጁ ኮርሶች ናቸው። የኦዳስቲ ኮርሶች በአብዛኛዎቹ በክፍያ የሚገኙ ናቸው። ነገር ግን የኢትዮጵያ መንግስት ከተባበሩት አረብ ኤምሬትስ መንግስት ጋር ባደረገው ስምምነት መሰረት ለአምስት ሚሊዮን ኢትዮጵያውያን በነፃ ኮርሱን የሚያገኙበት እድል ተመቻችቷል። እናም በዚህ አጋጣሚ የ5 ሚሊዮን ኮደርስ ኢኒሽቲቭን ጆይን እንዲያደርጉና እዛ ላይ የተቀመጠውን ፍሪ ኮርስ ናቸው ሰርቲፋይድ እንዲሆኑና ራሳቸውን እስኪላቸውን እንዲያሳድጉ እመክራለን